ሰይጣን ገባበት ይላል። ወሲባዊ ነገር የሚሰሩ ስለ ጥንካሬ የሚናገሩ ምናምን በሴቷ ብቻ ሳይሆን ሴትነት በሚሰማቸው ወንዶችም እይታ ውስጥ ሊወድቁ ይችላሉ። የሰራው ኮንተንት አሁን ያደረገውን ትልቅ ነገር ዲስኳሊፋይ የሚያደርገው አይደለም። የእናንተ ፍቃድ፣ የእናንተ ሀሳብ፣ የእናንተ ፍላጎት በሌለበት ነገር ላይ ሴጣን እናንተ ጋ ይመጣል። ይሄ እኮ ዲዛይር ይሄ ፍላጎት እኮ ቀላል ፍላጎት አይደለም። እኮ አቦሚኔሽን እኮ ነው። ትውልድን እኮ ነው የሚያጠፋው። ሴጣን የሚገባባችሁ መጀመሪያ ፍላጎት ሲኖራችሁ፣ ኦኬ የዝሞት መንፈስ ገብቶበት ይሆናል፣ የግብረ ሰዶማዊነት መንፈስ ገብቶበት። ከመንፈሱ ከመግባቱ በፊት ሰውዬው ፍላጎት ነበረው። ደው ነው ኢትስ ቾይስ። ያልተጸየፈውን ጉዳይ ማህበረሰቡ ያልተንጫጫበትን ጉዳይ ፖሊስ ጋር ብሄድ እራሱ ዌይት አይኖረውም፣ ቫሊዩ አይኖረውም። በነገራችን ላይ ሰላም፣ ደህና ናችሁ? ቲዚ ነኝ። እንኳን ወደ ዩቲዩብ ቻና ላይ በደህና መጣችሁ። ዚስ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫሉ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ሁለት ነገር ላይ ክሊያሪቲ መፍጠር ፈልጌ ነው የመጣሁት፣ ከትላንትናው ቪዲዮ በቀጠለ። በመጀመሪያ ደረጃ ልጁን ክሬዲት ለማሳጣት የምትሞክሩ ብዙ ሰዎች አይቻለሁ። እሱም ምንትን ሊሆን ይችላል፣ እንዲህ እንዲህ ነው ብላችሁ ብዙ ነገር ልታወሩ የምትሞክሩ ሰዎች አላችሁ። እሱ ላይ ሀሳቤን መስጠት እፈልጋለሁ። ሌላ መናገር የምፈልገው ነገር ስላለ ነው። ኦኬ። ሰው በመጀመሪያ ደረጃ ወደዳችሁም ጠላችሁም ፍሬዘር ያደረገው ነገር በጣም ብሬቭ መሆንን ይጠይቃል፣ በጣም ደፋር መሆንን ይጠይቃል። አንዳንዶቻችሁ ይመስለኛል ሙሉን አላያችሁትም፣ የተቆራረጠ ቪዲዮ እያያችሁ ይመስለኛል እና በጣም ክሬዲት ለማሳጣት ልጁን ጥራቸዋል። ድምፁ ተቆራርጧል። የሆነ ነገር ብለዋል። እንገናኛለን ብለዋል። ሂ ወዝ ኢሞሽናል ዋድ ዩ ኤክስፔክት። እንደተነካ እንደተደፈረ ነው የሚሰማው። ስለዚህ ብዙ ነገር ሊል ይችላል። ሶ እምነት ያጣችሁበት ሰዎች ካላችሁ ኢትስ አፕ ቱ ዩ። ግን አንድ ነገር የማውቀው ነገር ምንድን ነው ሶፎንያስ ብዙ ወንዶችን በጣም ብዙ ወንዶችን ሀራስ አድርጓል። ብዙ ወንዶች ግን ደፍረው ወጥተው እንዲህ ብሎኛል አላሉ። እግረኛው ላይ የነበረ የተባሉትን የተቆራረጡ ቪዲዮዎች አግኝቻለው። ሙሉ ቪዲዮ ስለጠፋ እዛ ላይ ጠያቂው በጣም በትዕቢት ሲጠይቀው የነበረው እጁ ላይ ኤቪደንስ ስለነበረው ስለነበረው ነው። እና በጣም ብዙ ወንዶች ደግሞ በእንደዚህ አይነት ነገር እንደተጠየቁ ግልጽ ነው ሶፎንያስ ፍሬዘር ጋር አልጀመረውም። ፍሬዘር ጋር ግን ጨርሶታል። ክሬዲት ለፍሬዘር ክሬዲት መስጠት አለብን። ለፍሬዘር ክሬዲት መስጠት አለብን። አንዳንዶቻችሁ ስለአንትና ስለ ኮግኒቲቭ ዲስናንስ ተናግሬ ነበር ከሶፎንያስ እንደዚህ አይነት ነገርን ስለማትጠብቁ አሁን ላይ ፍሬዘርን እንትን ማድረግ ትፈልጋላችሁ፣ ዳውት ማድረግ ትፈልጋላችሁ። እሱም ሊሆን ይችላል፣ እሱም እንዲህ ነው ብላችሁ ዳውት ማድረግ ትችላላችሁ። በነገራችን ላይ ላይ ካይሰድ እሱ ጋር አይደለም የጀመረው በጣም ብዙ ወንዶች አናጓል ግን የመጨረሻው የሆነለት ፍሬዘር ነው። ስለዚህ ከፍሬዘር ለፍሬዘር ክሬዲቱ መስጠት አለብን፣ ወደዳችሁም ጠላችሁ ሂ ወዝ ብሬክ ደፍሮ እያንዳንዱን ነገር ደግሞ ሊመጣበት ያለውን ነገር ስለሚያውቅ እያንዳንዱ ነገር ዶክመንት ዳርጎታል። ከጓደኞቹ ጋር አውርተዋል። ይሄን ላደርግ ነው ይሄን ላደርግ ነው የሚለውን ነገር በደንብ አድርጎ ተናግሯል። አይ ዶንት ቲንክ ብዙዎቻችሁ ቪዲዮውን በሙሉ ያያችሁት አይመስለኝም። ያው ስፔሻሊ ቲክቶክ አካባቢ ያላችሁ ሰዎች የተቆራረጠ ነገር ስለምትወዱና ረዥሙን ለማየት አቅም ስለሌላችሁ ብዙ ጃጅ ልታደርጉት ትችላላችሁ። በአጭሩ ሙሉን ያየ ሰው ግን ሊረዳ ይችላል። ሰምቲንግ ኢስ ኦፍ ምናምን ነገር የምትሉት ነገር አለ ብዬ አላምንም። ፍሬዘር የሚሰራው ኮንተንት ላረገው ነገር ክሬዲቱን ሊያሳጣው አይችልም። ያረገው ነገር አቅም ይጠይቃል፣ ጉብዝና ይጠይቃል፣ ድፍረት ይጠይቃል። አደረገው። ባይ ኤኒ ሚንስ ከፍሬዘር እና ከሶፎንያስ ልታምኑት የምትችሉት ሰው ሶፎንያስ ነው። እንዲህ ፍሬዘር ዘራደል ይሄንን ነገር ልቡ እያወቀ ዶክመንትድ አድርጎ ሪቪል ማድረግ በጣም ድፍረት ይጠይቃል፣ በጣም ወንድነት ይጠይቃል። ሂ ዲድ ኢት። አሁን እንኳን ባክላሽ ቢመጣበትም አድርጎታል ማድረግ ያለበትን ነገር። ይሄንን ነገር ስል ላይካይ ሰድ ኮሚኒቲ ላይ ጽፌ ነበር። ላይካይ ሰድ ፍሬዘር ያደረገው ነገር ድፍረት ይጠይቃል፣ ወንድነት ይጠይቃል፣ ጀግንነት ይጠይቃል፣ አደረገው። ያ ማለት ግን ፍሬዘር ከሚሰራው ኮንተንት ጋር አስማማለ ማለት አይደለም። አምናሹር ፍሬዘር ኮንተንት ሲጀምር እኔም አክቲቭሊ ኮንተንት የምለቅበት ጊዜ ነበር። ፍሬዘር መቶ ምናምን ሺ ምናምን ሲገባ እኔ ሀያ ምናምን ሺ ነበርኩ ሶሻል ሚዲያ ላይ። እንደሚሰራ ወንድ ዲማንዱን አየ። ከዛም በኋላ ዲማንድ የምታደርጉትን ነገር ሰራላችሁ። ጀስት ቢካስ ሴክሹዋል ኮንተንት ስለሚሰራ ልጁን እንዳታምኑት ያደርጋችኋል ብዬ አላስብም። እዛ ጋ ፕሩቭ የምታደርጉት እዛ ጋ ፕሮቴክት የምታደርጉት ሰው ከሌለ በስተቀር ልጁ ሴክሱዋል ኮንተንት ነው የሚሰራው። የሆነ ጊዜ ላይ ይመጣል፣ ይ እያልኩ አልፋለው። ግን ይሄንን ኮንተንት የሚሰራው ዲማንድ ስላለው ነው፣ ፍላጎት ስላለ ነው፣ የሚያዩት ሴቶች ስላሉ ነው ይሄንን የሚሰራው። እንደዚህ አይነት ኮንተንት የሚሰራ ሰው በነገራችን ላይ እንደዚህ አይነት ጸያፍ ፍላጎት ባላቸው ወንዶች ታርጌት ሊደረጉ ይችላሉ። ጂም ትሬነሮች እንደዚህ አይነት ማስኪሊኒቲ የሚያሳዩ ስለ ወሲባዊ ነገር የሚሰሩ ስለ ጥንካሬ የሚናገሩ ምናምን፣ በሴቷ ብቻ ሳይሆን ሴትነት በሚሰማቸው ወንዶችም አትራክሽን ውስጥ ሊወድቁ ይችላሉ። እይታ ውስጥ ሊወድቁ ይችላሉ። እይታ ውስጥ ሊወድቁ ይችላሉ። ስለዚህ ሶኒያ ስራዬ ብሎ ይሄን ልጅ ተከታትሎታል ማለት ነው። ተከታትሎታል። ሶ የሰራውን ኮንተንት የሚሰራውን ኮንተንት እኔ የምቀበለው አይደለም። ባይሆን ደስ ይለኛል። ግን የሰራው ኮንተንት አሁን ያደረገውን ትልቅ ነገር ዲስኳሊፋይ የሚያደርገው አይደለም። እንደዚህ አይነት ኮንተንት እንዲሰራ ማትፈልጉ ከሆነ እንደዚህ አይነት ኮንተንት ኮንሱም ማድረግ አቁሙ። በቃ ብዙ ፎሎወሮቹ ሴቶች እንደሚሆኑ እርግጠኛ ነው። ያላገባችው ሴቶች ወንዶችን በወሲብ ማስደሰት እንዳለባቸው ከሱ ትማራላችሁ። ሰው ይዝና ተፕሮብለም። ዲማንድ ቀንሱ። ይህንን ኮንተንት ኮንሱም ማድረግ ብታቆሙ ልጁ ኮንተንቱን ይቀይራል። ልጁ ኮንተንቱን ይቀይራል። ኦኬ ዊር ናት የር ቶ ብለም ሂም። ባይ ዘ ወይ አንዳንዶቻችሁ ወንዶች ልታፍሩ ይገባችኋል። እናንተ ጋር መጥቶ ሰውየው አናግሯችሁ ሀራስ አድርጓችሁ ደፍራችሁ ግን ወጥታችሁ አልተናገራችሁ፣ ፍሬዝር ግን ወጥቶ ተናግሯል። ስለዚህ ክሬዲቱን ማሳጣት የለብን። ባይ ኤኒ ሚንስ ሌላ በጣም ሃይማኖተኛ ለሆናችሁ ሰዎች ነው፣ ይህን ሀሳብ ደግሞ ማለት ነው። በነገራችን ላይ አትፍረድ ይፈረድብሃል የምትለዋን ጥቅስ ብቻ የተመደዳችሁ ሰዎች ብዙ ጥቅስ እሰጣችኋለሁ፣ መፍረድ እንዳለብን የሚናገር ኦኬ። አይ ቲንክ አንዳንዶቻችሁ እሷን ጥቅስ ብቻ ነው የምታውቋት። መፍረድ እንዳለብን ጀጅ ማድረግ እንዳለብን ራይቸስ የሆነ ትክክለኛ የሆነ ጀጅመንት ማሳለፍ እንዳለብን መጽሐፍ ቅዱስ ይነግረናል። ማቴዎስ ሰባትን ብቻ የምታውቁ ሰዎች ማለት ኦኬ፣ አንድ ነገር ላስታውሳችሁ። ሴጣን አሳስቶት ነው መንፈስ ገብቶበት ነው ምናምን የምትሉ ሰዎች ሴጣን ሞኝ አይደለም። ፍቃዳችሁና ሀሳባችሁ በሌለበት ነገር ላይ አይገባም። አው ባውዛ ሃይማኖት ሰው ነኝ ያለ ካመንድ ቤት ወይ ልትከራከሩኝ ትችላላችሁ። የእናንተ ፍቃድ፣ የእናንተ ሀሳብ፣ የእናንተ ፍላጎት በሌለበት ነገር ላይ ሴጣን እናንተ ጋይመጣ ቆንጆ ምሳሌ ልስጣችሁ። ይሁዳን ታውቁታላችሁ፣ ታስታውሳላችሁ። ይሁዳ ጌታ ኢየሱስን ከመሸጡ በፊት ይሁዳ የገንዘብ ችግር ነበረበት፣ ግሪድ ነበረበት። ይሁዳ ገንዘብ ይወድ ነበር። ይሁዳ ከሚሰበሰበው ብር ይሰርቅ ነበር። ሉቃስ 22፡3 ሰይጣን ገባበት ይላል። ገባበት መጀመሪያ ግን ይሁዳ ዲዛይር ነበሩ መጀመሪያ ግን ይሁዳ ገንዘብ ይሰርቅ ነበር ገንዘብ ይወድ ነበር ያጭበረብር ነበር መጀመሪያ አንድ ሰው ኪዩሪዮሲቲ ሳይኖረው አንድ ሰው ፍላጎት ሳይኖረው ሴጣን ዘሎ አይገባበት አሁን ሰውየውን ተጠያቂ ላለማድረግ መንፈስ ተጠያቂ የምታደርጉ መንፈሳ እናስር እንግዲህ መንፈሳ አይታሰር እንግዲህ መንፈስ አይታሰርም እንግዲህ ምን ይደረጋል መንፈስ ተጠያቂ መሆን አይችልም። ስለዚህ እያሳበብን ነው እኛ። ፍላጎታችን በሌለበት ነገር ሰይጣን አይመጣም። ሄዋን ዲሲቭ የተደረገችው እንደ እግዚአብሔር የመሆን ዲዛይር ስለነበራት፣ ሁሉን የማወቅ ዲዛይር ስለነበራት ሁሉን ታውቃላችሁ፣ ሁሉን ማወቅ እንችላለን፣ እንደ ዘን እንብላ። መጀመሪያ ሰይጣን ፍላጎታችንን ነው የሚያየው አንድ ሰው ሴጣና ሰው ሰው ነው ዝምሁት ያደረኩት ማለት አይችልም። የዝሙት ፍላጎት ባይኖርም አቃለው ይውላችሁ። መጀመሪያ ፍላጎት ይኖረናል። ከዛም በኋላ ሴጣን ሲውል ያደርግበታል። ወይ ወሲብ ፊልሞችን ያሳየናል የሆኑ ወንዶችን ፍላጎት እንዲኖረን ይዘራብናል እንጂ መጀመሪያ ፍላጎት የሌለውን ሰው አስቡ ከወንድ ልጅ ጋር መሆን የማይፈልግን ወንድ እንዴት ነው ሴጣን የሆነ ነገር አይምሮ ውስጥ የሚከተው አይከትም አይከትም እንደ የሃይማኖት ቤቶቻችሁ ጋር ሄድና ጠይቁ ሴጣን ዲዛይራችሁን ነው የሚፈልገው መጀመሪያ ፍላጎታችሁን ነው የሚፈልገው ፍላጎታችሁን እንደ ነገርኳችሁ እኮ ይሁዳ ብር ስለሚወድ ማጭበርበር ስለሚወድ ሲያጭበረብር ስለነበረ፣ ከዛስ ሴይጣን እድሉን አገኘው። ለምን ጴጥሮስ ጋር አልሄደም? ለምን ሌሎቹ ጋር አልሄደም? ከዛስ ሴጣን ገባበት። ይችን አስምሩ። ሴጣን የሚገባባችሁ መጀመሪያ ፍላጎት ሲኖራችሁ። ኦኬ፣ የዝሙት መንፈስ ገብቶበት ይሆናል። የግብረ ሰዶማዊነት መንፈስ ገብቶበት ከመንፈሱ ከመግባቱ በፊት ሰውየው ፍላጎት ነበረው። መጀመሪያ የሆነ ነገር ሆኖ ነበር። ማለስት ተደርጎ ነበር። ሌላ ጨዋታ ነው። ሌላ ጥያቄ ነው። የሆነ ነገርም ደርሶባቸው ያለፉ ወንዶች አሉ። ያለፉ ወንዶች አሉ። ስለዚህ መጀመሪያ ፍላጎት ነበረ ሰውየ ውስጥ፣ ሰውየ ውስጥ ፍላጎት ነበር። ይሄን ነገር አትርሱ። ይሄን ነገር አትርሱ። እና በጣም ልታዝኑ የምትችሉ ሰዎች እናዝናለን። ሰውየ እኮ ያሳዝናል። እንዲጠፋ እኮ እኔ አልፈልግም እንዲማር እፈልጋለሁ እንዲመለስ እፈልጋለሁ። ግን ይሄ ልክ የሆነ ነገር ሲሆን ጸበል ውስጥ የሚደበቀው ነገር ጤናማ ነገር አይደለም። መዳን አለበት። ቨሪ ፈርስት ቲንግ ልክ እንዳልሆነ ማወቅ አለበት። ያረገ ያለው ነገር መጀመሪያ ምንድን ነው ያረገው? እንዲሳረግ ታያስኩኝ አይደለም ደበደቡኝ ንት ላረግ ስ ሰው ሪፐንት አላረገም። ገና እውቅና አልሰጠውም። ሀጢአት ውስጥ እንደሆነ አመፅ ውስጥ እንደሆነ እውቅና አልሰጠውም። እውቅና ባልሰጥበት ሁኔታ ይሄ ሰውየ ጸበል ቢገባ እንኳን ፋንክሽናል ነው ብዬ አላስብም። ኃጢያቱን አልተናዘዘማ እንደ ኃጢያትም አልቆጠረውም። እንዴ እንዴት ነው የምታስቡት? ግን በጣም ብዙ ሰው ጋር ሄዷል እኮ በጣም ብዙ ወንዶችን እኮ ነው ያዋራው። ለምንድን ነው በጣም ራሽናላይዝ እያደረጋችሁለት ያለው? አስባችሁታል? የሆኑ ትንንሽ ልጆች ጋር ቢያወራና ትንንሽ ልጆች በጣም ኪዩሪየስ ሆነው አብረውት ቢሆኑ የሚፈጠረውን ነገር አስባችሁታል የሚፈጠረውን ነገር አስባችሁታል? ይሄኮ ዲዛይር ይሄ ፍላጎት እኮ ቀላል ፍላጎት አይደለም እኮ አቦሚኔሽን እኮ ነው። ትውልድን እኮ ነው የሚያጠፈው። ለምንድ ነው በዚህ ልክ አውትሬጀስ ያልሆነባችሁ? ለምንድ ነው በዚህ ልክ ያላስደነገጣችሁ? ለምንድ ነው ያላስደነገጣችሁ? አሁንም ምርህራ የምታሳዩ ሰዎች ለሰውየው ብቻ አይደለም ለድርጊቱ ምርህራ እያሳይ፣ ወደው አይደለም ወደው ነው ስ ለምን ቾይስ ለምንመስላችሁ? ፍቃዳችሁን ፍላጎታችሁን መግዛት የሚባል ነገር አለ። ወደ አይደለም ሴጣን ገብቶባቸው ነው። ፍቃድሽ በሌለበት ነገር ሴጣን አይገባብሽም። ሴጣን ሞኝ መሰለሽ እ የሚውጠው ፈልጎ እኮ ነው የሚዞረው። ሲዞር አይጋ የኔን ፍላጎት የምታስተናግድ ተብለች ነው የምትመረው። ያንዳንዶቻቸው ርኅራሄ በጣም ከባድ ነው። አኒዌይ መጀመሪያ ልባችሁ ውስጥ የሌለው ነገር ላይ ሰይጣን ፊው ላይ አረግ ወይም ጋዝ አይጨምርበት ወይም አያበረታርባቸው። እና በዚህ መካከል ደግሞ እንደው ህዝቡን አፍረው ያልወጡ በጣም ብዙ ወንዶች ሊኖሩ እንደሚችሉ ግልጽ ነው። ለምን አንድን ሰው ፕሮቴክት ልታደርጉ እንደፈለጋቸው አልገባኝም። በጣም ብዙ ወንዶች ኳራስ ተደርገዋል። ያጸይፋል በእውነት ያጸይፋል። ያጸይፋል እና ላይክ አይሰድ፣ በመጀመሪያ ለፍሬዘር ክሬዲቱን አለመስጠት ንፉግነት ነው፣ ወይም ሌላ አላማ አላችሁ ማለት ነው። እሱም ሊሆን ይችላል ትላላችሁ። ምን እዚህ ድረስ አስደረሰው? ቢሆን ፍላጎቱን እንትን ብሎት ነው ምናምን እረ፣ በጣም በአንዳንድ የምትሄዱበት መንገድ ደግሞ ያስገምታችኋል። በጣም ያስገምታችኋል። እንትን ማድረግ ነበርበት፣ ለህግ ማቅረብ ነበረበት። እናንተ ምን አደርጋችኋል? እናንተ ምን አደርጋችኋል? ስትራቴጂ ነው እየሰጣችሁት ያላችሁት። ልጁ በደረሰበት የእውቀት ደረጃ በደረሰበት የአስተሳሰብ ደረጃ ማድረግ የሚችለውንና ማድረግ የሚገባውን አደረገ። አደረገ እሰይ ጎሽ፣ አደረገ በቃ እናንተ አሁን በጣም ሀሳብ ሲመጣላችሁ የተሻለ አንደርስታንዲንግ ላይ ሲደርሱ ለህግ ቢያቀርበው እንዲህ ቢያደርገው ማለት አይቻልም። የት ነበራችሁ? ምንም አላረጋችሁም። ወር ዩር ሪፍሌክት፣ ወር ዩር ሪፍሌክት። አንድ ነገር አስረግጬ ልንገራችሁ። ማህበረሰቡ አውትሬጀስ ያልሆነበትን ጉዳይ፣ ማህበረሰቡ ያልተጸየፈውን ጉዳይ፣ ማህበረሰቡ ያልተንጫጫበትን ጉዳይ ፖሊስ ጋር ብሄድ ራሱ ወይት አይኖረውም ቫሊዩ አይኖረውም። በነገራችን ላይ እንደ አንወሻሽ ያለንበትን አገር እናውቃለን። ማህበረሰቡ ካልጮኸ ማህበረሰቡ ካልተጸየፈው፣ የህግ አካላት እንኳን ብዙ ጉዳይ ስላላቸው ይሄን ጉዳይ ትኩረት አይሰጡትም። ስለዚህ መጮሁ፣ መቀረጹ፣ ይሄ ነገር መውጣቱ የፖሊስ አካላት የራሳቸውን ድርሻ እንዲወጡ ያደርጋል። ቀጥ አድርጎ ፖሊስ ጋር ብሄድ ፖሊስ ቢፈፋውስ ስ ኤቪደንስ ነው። አይደለም? ሕዝቡ ማህበረሰቡ መጀመሪያ ሪያክት ማድረግ አለበት። እንደ ቲክቶክ አዋርድ ላይ ዝም ብንል ኑሮ እኮ ባህልና ቱሪዝም ሚኒስቴር እኮ አይጠየቃቸውም ነበር። እሱንማ ዝም አንበል ማለት ቢሪያሊስቲክ፣ እና ዊ ታንክ ዩ እውነትን ስለገለጥክ ደፋር ስለሆንክ እናመሰግናለን። ቢቻል ቢቻል ኮንተንትን እንቀይር። በቃ አብሶ ትንንሽ ሴቶች ከ18 ዓመት በላይ ምናምን ብትልም ባትልም ዩቲዩብ ላይ ያለ ኮንተንት ብዙ ሰው ስለሚያየው ቢቻል ቢቻል ኮንተንትን ቀይር። አይጠቅምም፣ እንደዚህ አይነት ስለ ወሲብ ማስተማሩ አይጠቅምም። ነገር ግን የሰራኸውን ነገር አለማድነቅ አልችልም። እኔ ፐርሰናሊ አለማድነቅ አልችልም። እናመሰግናለን። ዩ ዲድ ዌል። ግን ኮንተንትን ቀይር ፕሊስ። በጣም ስለ ዝሙት ማስተማር ስለ ዝሙት ብዙ መናገር ደካማ ወንዶችን እንድናስቀም በህይወታችን እንድንይዝ ነው እንጂ በፍቅርና በትዳር ሰክሴስፉል እንድናሆን አያደርገንም። እና ኮንተንትን እንድትቀይር እመኛለሁ። በተረፈ ያረከው ነገር ክብር ያሰጣል። እናመሰግናለን። እውነትን ስለገለጥክ፣ ስለደፈርክ፣ ብዙዎች የሸፋፈሉትን ብዙዎች ያልተናገሩትን ነገር ስለገለጥክ እናመሰግናለን።